ሰላም የፕሪሚየር ቤተሰቦች፣ አሁን የማሳያችሁ ምንድን ነው? እንዴት መመደብ እንደምችሉ ላሳያችሁ። ስለዚህ እንገባለን። እዚህ ጋ ሆም ላይ ገባው። ላይቭ ላይ ዛሬ ያሉ ጨዋታዎችን አምጥቶልኛል። ሮማ አለው፣ ሮማ አለ። ምሳሌ የሄድኩት ቼልሲ ማድሪድን የሄድኩት እዚሽ ጋር በአረንጓዴ ምልክቱ አለቻል። እሷን ስነጋር ትኬቴ ጋ ነው ሚውስዴ። ስለዚህ አምሳ ብር አልኩኝ ማለት ነው። ስለዚህ መጀመሪያ ይቺን አምሳ ብር ስመድብባት ፖዚት ባደረጉት ብር ነው፣ ከዛ ነው ወደ ቦኖሱ ያስመድበኝ። ስለዚህ ፕሌይስ ቤት እለዋለሁ፣ መደብኩት ማለት ነው። ስለዚህ ይህን ይመስላል፣ አካውንት ላይ ይገባለሁ ማለት ነው። ስለዚህ አሁን አምስት መቶ ብር አለ። ካሽ ባላንስ አይታችሁት ከሆነ ዜሮ ብር ነው የሚለው። የመደባችሁትን ትኬት ማየት ከፈለጋችሁ እዚህ ጋር ማይ ቤት ስለ ትገባላችሁ? ኦፕን ከሆነ እዚህ ጋር ክፍት ማለት ያላለቀ ጨዋታ ከሆነ እዚህ ጋር ያመጣላችሁ። ሴትል ካረገ እዚህ ይቀመጣል። ሴትል ድሚዶ ላይ ማለት 45 ሰዓት ያሳያችኋል። ሌትሬንጅ ያስገብታችሁ ማየት ትችላላችሁ። ስለዚህ አመሰግናሉ። ይህን ይመስላል። መልካም